ሰላም ልጆችዬ፣ እስኪ በዩቱብ ስራ ለመስራት እያሰብኩኝ ነው እና አበረታቱኝ። የእናንተ ብርታት ያስፈልገኛል እላችኋለሁ። ሰብስክራይብ አድርጉ ባካችሁ። አረብ ሀገር መቼ ነው የሚያበቃለን? እና ሁሌም አረብ ሀገር ሁሌም ስደት ስደት፣ ደከመኝ አሁንስ ሰለቸኝ እላችኋለሁ እና አንድ ጊዜ በቃ እግራችሁ አረብ ሀገር ከወጣ ማለት ነው ኢትዮጵያን ብገቡ ተመልሳችሁ ውጭ ሀገር፣ ተመልሳችሁ ውጭ ሀገር። እና የእሱ ነገር እየገረመኝ ነው። ፊቴ የበለወጡ እራሱ እኮ አሁን ገና እያየኝ ነው። ወይ ጉድ በቃ አለቀልኝ ማለት ነው እንደኔ የሆናችሁ አላቸው። ወይ ወይ ወይ፣ ጉዴ ጉዴ። እና እኔ እንጃ ምንድን ነው ነገሩ? የሚያመላልሰን የሚያመላልሰን የሚያመላልሰን እና አላ ይሄን መስመሩ እግሩን ይስበረው፣ የሚያመላልሰን እና ርስቃችንን ባገራችንን ያርግልን። ወላይ ከባድ ነው። እና ሰብስክራይብ አድርጉኝ በዩቲዩብ ስራ ልስራ የመዳም ቅመሞች ይችላችኋለሁ። እና የአረቦችን ምግብ መማር የምትፈልጉም እየሰራው አሳያችኋለሁ። እናንተ ደግሞ ሰብስክራይብ ማድረግ አትርሱ። አመሰግናለሁ ስላዳመጣችሁ።